እናቴ ካሜራ አስቀምጣለች። እሷ ሲጀመር አንተን ብትዩ ቢሉት እኮ ማዘር ይከፈዋል።

ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ አለን፣ እግዚአብሔር ይመስገን። ዛሬ እንግዲህ ከእናቴና ከባለቤቴ ጋር መተናል። ከአሁን በኋላ ግን አማቴ ያለንም እሺ፣ ማዘር እናቴ በይ ብለውኛል። አዎ በቃ። ግን ተጣልቶ መታረቅ ለካ እንዲህ ደስ ይላል፣ ፍቅሬ ይጨምራል። እና ዛሬ እንግዲህ ፀጉር መሰራት የሚፈልግ ወረፋ መያዝ ይችላል። ፀጉሬ ሊሰሩኝ ነው እናቴ። ፍቅር የምትለው ነገር አለ እንዴ? እንዴት ቀና እንዴ! እናቴ እ ፀጉር አሪፍ ናችሁ። አዩታ ማዘር ቀናልኮ እኮ እስኪ አንዳንድ ነገር እናስተላልፍላቸው፣ ችግር የለውም ለማዘር ለተመልካቾቻችን። ማዘር የሚሉት ነገር ካለ ሆን የምትል አሳዘናችሁኝ እኮ እኔ ራስ ሆዴ እየባባ ነው የምር። እንኳን በፍቅር ሁነን እየተጣላን ብንኖር አንድ ላይ ይሻላል ብዬ አሰብኩኝ የምር። እና ዛሬ እኔንም ፀጉርሽን ካልሰራው አሉ ማዘር። በጣም በቃ የምን እንደ እንዴ፣ ተው እንጂ ፍቅር አትቅናም አለች እኮ። የግቢያች፣ አንዴ ዝም ብለን እስኪ ቆይ። ልጆች እንዴት ናችሁ እናንተ? ሰላም ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። እናቴ ሚስቴን ሚስቴን ብሎ ተጨቃጭቆ

አሁን እንግዲህ ቤተሰቦቼ ዛሬ ማዘር የሚሰሩኝን ጸጉር መጨረሻ ላይ አሳያቸዋለሁ። በጣም ነው የሚችሉት እና ማዘርዬበት እስካሁኑ ካስቀየምኩኝ ካስከፋሁኝ እና ቤተሰቦቼ በቤተሰቦቼ ፊት ማዘር ካስቀየምኩኝ ልጅ ነበርኩኝ፣ እንደ ልጅ ማለፍ ነበረብኝ። ይቅርታ ከልቦ ይቅር እንዲሉኝ ነው የምፈልገው። ትንሽም ቢሆን ቂም ይዘውብኝ ወደ ቤተሰብ ልጅነት አለቀቃችሁም እናንተስ እንደው የባሰብህ ደግሞ አንተ የኔ ፀጉር ይልኝ ስልሽ አልችልም አላልሽም እንዴ ታዲያ ፀጉርህን ልደባብ ስልህ ስልህ አንቺ ፀጉሬን ከለካሹ ተቆረጥ ስለምትኝ አላስነካም አልኩ እንዴ፣ ለምን አልወዳትም? ልጅ ሚስት እኮ ነች። አንቺ ወደድ፣ እሷ እንወዳለን። ከኔ እና ከእሷ እዚህ ይባላል። እንዴ እሷ ልጅ የልጅ ልጅ የምትፈልገው እኔ ካሜራ አስቀምጣለች

ተጠቅሞማ እንደውም ጉዳም እኔ አሁን እኮ ራብኝ እያልኩ ነው ግን እኔ ታጻጽቻለሁ፣ ያን ቪዲዮ በመልቀቄ ምር አይ በቃ እኔ እኔ ቤተሰብ ልንገራችሁማ፣ እኔ ፍቅር እስኪታው ወሬ አትዘባርቅ፣ ላወራቸው ቤተሰቦቼ፣ የምነግራችሁ እውነት ማለት ነው። እኔ አንዳንዴ አንዴ ክፉ ነኝ ይመስል ለምን ነው የፖስትኩት? መልካም ጎን ማየት ትችል ነበር። ማዘርኮ እዛ እያሉ እኔ ከባለቤቴ ጋር አንድ ላይ ከተጋባን ጀምርኮ እኔ በርበሬ እንኳን አዘጋጅቼ አላቅም። እውነት ለመናገር ከዛ ተዘጋጅቶ ነው የሚላክልኝ ቅመም አልባል ምን አልባል እና ያን ያንን ችቼ ከባድ ነው። ሆደባሻ ባሻ መሆን አንዳንዴ ቤተሰቦች ያቃሉ። በርግጥ እኔ ስደት ላይ ምን አይነት ነገር እንዳሳለፍኩኝ ያ ያ ነገር ስላለ ትንሽ ሲናገሩኝ መልካም ጎኑን ሳላይ ከፋኝና አንዴ ቪዲዮ ሰዋጣ ደግሞ ሁሉም በቃ አንዴ ከጀመርኩ አልኩና ጥፋት ሲደጋገብኩ እና አሁን እኮ ተጸጽቼ ይቅርታ እየጠየቅኩ እኮ ነው። ማዘርማ ለልጆቻችሁ ያለውት ፍቅር የተለየ ነው። ዝምበት ጥቅሜና ውቄው ጥቅምና ጉዳቱን ደርሽበታለው የልጆች የሚስት በመውደድ ይሄው ልጆችም ፍቅር ሆኖ ሰላም ሆኖ እናቴ እናቴ ቢለውነት መሰለሽ ነግራቸዋለሁ። መጀመሪያ ካሁን በኋላ እርሶ ያላወቁት ቪዲዮ አንድም እንደማልፖስት ቃል ገብቼ አስፈቅጃቸው ነው እንደ ሂዶ ነው። ካታለለችን ካሁን በኋላ እኔ እናሷ አንገናኝ። እንደፊት የማየው ነገር ችግር ተደብቃ የምትለቀው ነገር እኮ ነው። ፊልም ውስጥ እየሰደቡኝ ሰዎች የለም። ካሁን በኋላ አደባለቁት መሰለኝ። እኔ አጥናው አጥናው አጥናው እኮ ነገረኝ። ማማ አለኛ ቤት ስለዋለሁ አረ የልጆት ሚስት እኮ እየለጠፈች ምንድን ነው የምትለጥፈው ደግሞ የሚለጭ ቃል ለዚያ ሀገር ወይ ምን አሳም ነው ስበት የለለው አለ አይኑን አብቦበት አንቱዬ አረ እና እንደው ያረግልኛል ጎድ ታዲያ እቺን የልጄ ሚስት ብዬ መጥራቱ ታዲያ አሳቅም እንዴ ስለው አይ ልንገሮት ብዬ ነው አለ ለዛ ነው ለዛ ደግሞ ትምህርት ቤት ደግሞ ይማራል ብላለች። እኔ ልጅ ይቀጥላል፣ እኔ ማዘር፣ እኔ በፊትም ቢሆን ነግረዋለሁ። ቀጥል ብዬው ነበር ቀስ ብዬ ቀስ ብዬ እያለ እሱ ነው እንጂ እኔ አልከለከልኩም ሲጀመር ማለት ነው። እሱ እኮ ያለው እሱ አላፍቅሬ አለ። ታዲያ እኔም ቢያፍቅር ታዲያ አዎ፣ ግን እኔም እኮ ወደዋለሁ። ግን እኔ ትምህርት እንዳቋረጥ አልፈልኩም። ግን ብዙ ሰው በትምህርት እየበላ አይደለም። እኔ ነጋዴ ነው መሆን አለኝ። ይነጋዴ ንግድ እየሰራ ነው እኔ መላደው ካልተማረና ከተማረ የተማረ ሰው መሀል ሲደርስ በራስ መተማመን ይኖራል። ኮንፊደንስ ይኖራል። በእርግጥ ግን አሁን ትምህርት ትማራለህ። አንድ ዓመት ነው የቀረህ። መጨረስ አለብህ ፍቅር። እኔንም ስማ ልጄ ልንገርህ አሁን እኮ እኔ እስካሁን ሞኝ ሆኜ ነው እንጂ ከልጄ ሚስጥር ስማማ ኖሮ ያንተ ነገር ያልቅ ነበር። አሁን ከልጆቼ ሚስት ጋር ነው መሻረክ ያለብኝ። ልጄ ልጄ ማለት ቀርቷል። ምክንያቱም ለምን ደሞ እንደዛ እንዴ? እኔ ቤት በነገራችን ላይ ፍቅር ቤተሰብ ራሱ ቢሰም ምን ይሉኛል? ከማዘር ጋር ትጣልች። ያኔ ሲሄዱ እንዴት እንዳስተናገዷቸው ምናምን ነፋዘር ምናምን ያቃሉ። እንዴት ሁሌ እኮ ነው የሚያመሰግኑት። ማዘር ቤተሰቦቼ፣ አቤት ቸርነቷ፣ አቤት ደግነቷ። በቃ ብሉ ጠጡ፣ አምጥታ ድርብ በቃ አንዴ ጥብስ አንዴ ሸክላ፣ አንዴ ጥሬ ምናምን ባረቀው ቦስ መስማ። ቆይ እስኪ መቼ እኔ ጋር ቃልክ ባላችሁ? መቼ ጋር ብዛችኋለሁ? ቢራ ፋብሪካው ትልቁ አላለኝ ትልቁ ቢራ ፋብሪካ ሀበሻ ማለት ነው። ሀበሻ ነው ይሰርካቸው እሱ ጋር የተጣላን ጊዜ የጋበዘኝ ጥብስ የጋበዘኝ ይሄ እንደው ዋልኩሽ እንደው ነጭ ነጭ ነው አላውራው እንጂ ለጎጃም ስጋ ብር ቆይ አይደለም ግን፣ ትክክለኛ ስጋ ነው ብለህ ነው ያ ስጋ። አይ እኔ ደስ አላለኝ። ለእውነ አዎ እየከብት ስጋ በልቻት አልወደድ አለው። እየታለብኝ እዚያ እኮ ከብት ያን ያረዳችሁ ጊዜ፣ ኧረ እኔ ጋር ብዛል። እርጉዝ ስለሆንኩ ጥሪያት ብላም እየተባልኩ እየተጠበሰ ነበር የሰጣችሁኝ። አሁን ግን እኔ ቃል እገባለሁ። ዛሬ ማነው ዛሬ ፍቅር ዛሬ ማነው ቀኑ? በእናንተ አገር ኳስ አልሄድኩም። ኧረ በዚህ ቀን ዕለት ዕለት እኮ ነው ያልኩት። ዕለት ሐሙስ ነው እናቴ ነው። ሐሙስ ሐሙስ፣ ዓርብ ነገ ዓርብ ነው። በቃ እሑድ እኔ ሸክላ ጋብዛቸዋለሁ። ቃል እገባለሁ። ሰምታችኋል? ችግር የለም። ይኸው ጌታ ምስክሬን። ችግር የለም። ከዋሸች እኔ ቪዲዮ እቀርጻለሁ። ችግር የለም። ቪዲዮ ስለምቀርጽ ቤተሰቦቼ ሰምታችኋል? እዛው ላይቭ ላይ ቀርጬ ልክላችኋለሁ። አያም ፕሮሚስ። እሁድ ምን የመሰለ ሸክላ ነው፣ ጋብዛቸዋለሁ። ኦኬ፣ ሰምታችኋል? አሁን እኔ ደግሞ ምነው ምንድነው፣ እኔ ለሰው ቃል አልገባም፣ ከገባሁ አደርገዋለሁ። ችግር የለም። ቃል የገባልኝም ሰው ካላደረገብኝ ያንን ቃል ካልፈጸመ ታማኝነት የለውም ብዬ ውስጤ ስለሚያምን በታማኝነት ማን ነው ቀኑ አልሽኝ? እሁድ። እሁድ እንግዲህ እናገራለን። እሁድ በጧት ቤተክርስቲያን ሂደ እንመጣለን። በዛው ከቤተክርስቲያን መልስ እኔ ሸክላ ጥፍስ ጋብዛለሁ። ይሄ ቃሌ ነው። ይሄን ቪዲዮ ካልፖሰትኩ እናንተ ውሸታም በሉኝ። ችግር የለም። አምሮ የነበረ ስጋ ችግር የለም ይኖራል። ግን ያው ቤት ቤት ስለሆነ የምሰራው ብዙም አላቅም ግን ይኖራል ማለት ውጭ ለውጭ አልሄድኩም። አሁን በውጭ የሚሰሩ እንደፈለጉ ስጋ ይበላሉ ምናምን ከየት ይመጣል ብር ሳይነት? አሁን እኮ ይሰራሉ፣ ግን አርፈህ ተቀመጥ። አሬ ወይ ራበኝራ። ቪዲዮ እንዳታቋርጥ። ቆይ የት ነው ትሄድ እንዴ? ስማ ልጄ፣ ሰርተህ ብላ። ድሮና ዘንድሮ አንድ አይደለም። አልፎ እኮ ይላ ጉርስ አድርግ። ሄድና ውሃ አምጣልኝ እስኪና። እሺ ሄድ ነው ዘማ አንቺ ማታብሽ ልጅን አታንክራት። ምን ነው ማዘሩ? አይ አንቺ እያገዝኩልሽ ልጅን አሯራ ልዘዘ ወልጄ ሰጥቼ አይኑም ባይኗ አሳይቼ። እሱማ ደስ ይላል እንደው እ ፍሪጅ ውስጥ እኔ የሚገርመኝ ብርጭቆ፣ ኩሽና ለዚህ ኪችኑ። አይ እኔ እሷን አታንገላታት ራሷ

እያያችሁት ነው ቤተሰብ። እሺ አጠጣኝ እንጂ ምንድን ነው? አመሰግናለሁ። እኔ ውድ በዋል ፍቅር ግን በጣም ቀዝቃዛ ነው የምር፣ በጣም አንተ ላይ እንዳልናገር የወለድኩለት እንዴት የተጨነከውን ምን ምን እንዳልክ ለንገራቸው እ ለዚህ ነው እናትህን ውደድ። እኔም በደንብ አድርገህ ውደድ። ለምን በጣም ነው። ቤተሰብ በነገራ በነገራችን ላይ ማለት ነው፣ ወሎ አሁን አንድ ገመድ መሬት ይባላል። የእነሱ ደግሞ አንድ ገዝም የሚባለው የእኛን አንድ ገመድ ሁለቱ ነው። የነሱ አንድ የሚባለው ለምሳሌ እነማዘር ለጊሆን የሰጡት የኔ ንጥፍ ነው። የኔ አንዲት ናታ የኔ የሱን ግማሽ ነው የሚያክል። ወሎ መሬት የለም መሬት ጠባብ ነው። እኛ ሀገር እኮ ማዘር፣ እኛ መሬት እኮ ብዙ ነገር መስራት ይቻላል። እንዴና አሁን ለአንዳንድ ነገር ለትምህርት ቤት ለምናምን አከራውን እያሉ ነው መሬቱን። ብቻ አዎ፣ እዛ ሀገር ታድያ እኛ መሬቱን፣ እነሱ ደግሞ ሰርተው ይጠቀሙበት። ኦኬ፣ ምን ያደርጋል? ልጆቻችን ይማሩ ብለን እኛ መሽ ብለናል። አዎ፣ መሬት እኮ እኛ ነን የመሬት እንጂ መሬት የኛ አይደለችም ብዬ ሰጠሁ። ኦኬ፣ ምን ያደርጋል? ሲበዛ ሲበዛ ምን ማረክ ሀብት ሲበዛ ጥሩ አይደለም። በሽታ አለ ኖት። አሁን እናንተ ቀለል አርጋችሁ ስትኖሩ እኔ እዛ በሶስት ቀን በአራት ቀን ነው ፍየሌን ማናት። በቂን ነው ጠጃ የምትጠጣ እናንተ እንደው ባመት አንዴ እንኳን ስጋ ትበላላችሁ? አረ ማዘርተው። አይ በእርግጥ ወሎ ፕሌን መጣላችሁ። ዱባዮች ፕሌን መጣ አው ቤተሰቦች በነገራችን ላይ ወሎና ጎጃም በጣም ዲፈረንስ አለ። ለምሳሌ ስጋዛ በጣም ርካሽ ነው። እኛውም ለስነ ስንሄድ ምንም ያክል በሬ ነው የታረደው ምናምን። ከቤት አይደለም ከቤት ነው ያረዳችሁት? ከቤት ነው የታረደው። እኛ ከውጭ አንገዛም። ከውጭ ከውጭ ምን ይሄ አርቲፊሻል ሰው ሰራሹ የቢራ የሚባለው ነው የሚጠጣውም። ጠላው ምን ከኛው ከቤታችን ከጓራ ጠላ ሻጓራችን፣ ሁሉ ነገር እግዚአብሔር ይመስገን ሞልቷል፣ ቶል ተትረፍርፋል። ይገርማል። ጠላውማ በስመ አብ ሁለት አይነት ጠላ ነው የነጭና የጠቁር። አይ እባክሽ አታስታሽ፣ ወደ ሀገር እንቶ እንዳልመለስ ባና ብዙ ጠላ አራ እኔን ጠላ ማረግ አስተምሩኝ እና ማረግ

አዎ ፋዘር እኮ ያኔ አምጥተውልኛል። ፀጉሬማ ሸበላ እኮ ነኝ እኔ። እንደውም ልጅዎት በደንብ አልያዘኝም። ከእንግዲህ በቃ ቤተሰብን ጽኔማ ፀጉሬን ጨርሼ እንዳሳያቸው ነበር ቪዲዮ እንዳይረዝምባቸው ቻው እንበላቸውና ውድ ቤተሰቦቻችን ዛሬ ከአማቴ እና ከባሌ ጋር የነበረን ቆይታ እንዲህ ነበረ። እንግዲህ ፀጉሬን የቪዲዮ መጨረሻ ላይ በኋላ አስቀምጥላችኋለሁ። ስለነበረን ቆይታ እናመሰግናለን። ፍቅርን ይስጠን፣ ሰላምን ይስጠን። እንወዳችኋለን።